ሰላም ጤና ይስጥልን። ይህ አቤል ኢትዮ 23 የህግ ቲዩብ ነው። ህግን አለማወቅ ከተጠያቂነት አያድንም። በዚህ ቲዩብ የተለያዩ የህግ ርዕሰ ጉዳዮች ላይ እነጋገራለን። በተለያዩ የህግ ጉዳዮች ላይ ግንዛቤ፣ መረጃዎች እንሰጣለን። የዛሬው ርዕሳችን ቀለብ የመስጠት ግዴታ በሚል እነጋገራለን። ቀለብ ሰርቶ ፍላጎትን ለማሟላት የሚያስፈልግን ገቢ ማግኘት የማይችል ሰው ከቀጥታ ከዘመዱ ከጋብቻ ዝምድና ካለው አካል መሰረታዊ ፍላጎት እንዲሟላለት በህግ የተጣለ ግዴታ ሲሆን፣ ቀለብ የመስጠት ግዴታ ያለበት ማንኛውም ሰው ግዴታውን በህግ ግዴታውን በአግባቡ የመወጣት የህግም የሞራልም ግዴታ እንዳለበት ሊታወቅ ይገባል። ቀለብ ምንነትን የቀለብ የማግኘት መብትና የመስጠት ግዴታን በቤተሰባችን ህግ ላይ መነሻ በማድረግ ውይይት እናደርጋለን ማለት ነው። ወደ ዋና ጉዳይ ከመሄዳችን በፊት ቀለብ ምንነትን በተገቢው ቀለብ ምንድን ነው የሚለውን ነገር ማስቀመጥ ያስፈልጋል ማለት ነው። ቀለብ የሚለው ቃል በአብዛኛው ከምግብ ጋር በተገናኘ ጥቅም ላይ ሲውል ይስተዋላል። ሆኖም የቤተሰብ ሕጉ ቀለብን የደነገገበት እሳቤ ከዚህ ሰፋ ያለ ነው። የቤተሰብ ሕጉ ስለ ቀለብ ሲደነግግ የቀለብ ተቀባይን ሁኔታ እና የአካባቢን ልማድ መሰረት በማድረግ ለምግብ፣ ለመኖሪያ ቤት፣ ለልብስ፣ ለጤና መጠቀሚያ እና እንደ ሁኔታው ለትምህርት እንደሚያስፈልግ ለትምህርት የሚያስፈልግ እንደሚያካትት አንቀጽ የቤተሰብ ህግ አንቀጽ መቶ ዘጠና ሰባት ንዑስ አንቀጽ መቶ ሰባትን በግልጽ ማየት ያስፈልጋል ማለት ነው። ስለዚህ ቀለብ የሚለው ቃል ምግብን ብቻ በመግለጽ የተወሰነ ሳይሆን እንደ ቀለብ ተቀባዩ ሁኔታ መሰረታዊ ፍላጎትን ያካተተ እንደሆነ መረዳት መረዳት ይገባል ማለት ነው። ይህ ቀለብ የመስጠት ግዴታ በዋነኝነት የሚፈጸመው የቀለቡን ገንዘብ ለተቀባዩ በመስጠት ሲሆን መጠኑ ቀለብ የተቀባዩ ያለበትን ችግር እና የቀለብ ሰጪው አቅም ባገናዘበ የሚወሰን ይሆናል። ቀለብ የሚጠየቅበት ሁኔታ፣ ቀለብ አንድ ሰው ስለፈለገ ብቻ የሚጠይቀው አይደለም። ይልቁንም ቀለብ የመስጠት ግዴታ የሚኖረው ቀለብ ተቀባዩ ሰርቶ ለኑሮ አስፈላጊ የሆነ ገቢ ለማግኘት አቅም የሌለው እና በችግር ላይ የወደቀ ሲሆን ብቻ እንደሆነ የቤተሰብ ሕጋችን አንቀጽ ሁለት መቶ አንድ በግልጽ ያስቀምጣል ማለት ነው። ቀለብ የመስጠት ግዴታ ቀለብ የመስጠት ግዴታ በቀጥታ ወላጆች እና በተወላጆች እንዲሁም በቀጥታ የጋብቻ ዘመዶች መካከል ሲሆን በእህትና በወንድማማቾች መካከል ቀለብ የመስጠት ግዴታ እንዳለ በቤተሰብ ህጋችን አንቀጽ 198 በግልጽ እናገኛለን ማለት ነው። ቀጥታ የጋብቻ ዝምድና የሚባለው ባል ከሚስቱ ወላጆችና ተወላጆች ወይም ሚስት ከባሏ ወላጆችና ተወላጆች ጋር ያለውን የጋብቻ ዝምድና ሲሆን ጋብቻው ከሞት ውጭ በሆነ ምክንያት ሲፈርስ ግን ይህ ቀለብ የመስጠት ግዴታ ቀሪ ይሆናል። እነዚህ ዘመዶች ሁሉም በአንድ ጊዜ ለቀለብ ተቀባዩ ቀለብ መስጠት አይጠበቅባቸውም። ይልቁንም ቀለብ የመስጠት ግዴታ በህጉ አንቀጽ በቤተሰብ ህጋችን አንቀጽ 210 ስር በተቀመጠው ቅደም ተከተል የሚፈጸም ነው ማለት ነው። አንደኛ ቀለብ ተቀባዩ ባል ወይም ሚስት፣ ሁለተኛ የቀለብ ተቀባዩ ተወላጆች እንደየደረጃቸው፣ ሶስተኛ የቀለብ ተቀባዩ ወደ ላይ የሚቆጠሩ ወላጆች እንደየደረጃቸው፣ አራተኛ የቀለብ ተቀባዩ ወንድሞችና እህቶች፣ አምስተኛ የቀለብ ተቀባዩ የጋብቻ ተወላጆች እንደየደረጃቸው የስድስተኛ የቀለብ ተቀባዩ የጋብቻ ወደ ላይ የሚቆጠሩ ወላጆች እንደየደረጃቸው ነው ማለት ነው ባለው ቅደም ተከተል የሚፈጸም ይሆናል። በህጉ በተደነገገው ቅደም ተከተልም ቢሆን ቀለብ ሰጪው ቁጥራቸው ከአንድ በላይ ሲሆን ሊሆን የሚችልባቸው እድል ሰፊ ነው። በዚህ በዚህ ጊዜ ቀለብ ተቀባዩ አንዱን በመምረጥ ቀለብ ሊጠይቁ የሚችሉ ሲሆን የጋራ ቀለብ ሰጪዎችም መካከላቸው አንዱ ለቀለብ ተቀባዩ ቀለብ እንዲሰጥ የጋራ ስምምነት ሊፈጽሙ ይችላሉ። ቀለብ ተቀባዩም ይህንን ስምምነት ከተቀበለ ከተቀበለ ከባድ ምክንያት ከሌለ በስተቀር ከቀሪዎች ቀለብ ሰጪዎች መጠየቅ እንደማይችል በቤተሰብ ሕጉ አንቀጽ 211 ደንግጓል። ማለት በሌላ በኩል ከብዙ ቀለብ ሰጪዎች መካከል አንደኛው ወይም ከዚያ በላይ የሆነ ቀለብ ሲሰጡ የነበረ ከሆነ ሳይከፍሉ የቀሩ ድርሻቸውን እንዲከፍሉ ይደረጋል። ከጉዲፈቻ ጋርም ተያይዞ ጉዲፈቻ አድራጊ ቤተ ዘመዶች ቀለብ ለመስጠት በማይችሉበት ሁኔታ ላይ ካልሆኑ በስተቀር ጉዲፈቻ የተደረገ ልጅ የጉዲፈቻ ተደራጊው ልጆች ልጅ ባል ወይም ሚስት እንዲሁም የቀጥታ መስመር ተወላጅ ከጉዲፈቻ ፈቻ ተደራጊውን ልጅ የስር ወይም የቀደም ወላጆች ቤተዘመዶች ዘመዶች ቀለብ መጠየቅ የማይችሉ ሲሆን በተመሳሳይ የቀደሙት ቤተሰቦች ወደ ላይ የሚቆጠሩ ወላጆች ከዘመዶቻቸው ቀለብ ማግኘት የማይችሉበት ሁኔታ ካልተፈጠረ በስተቀር ጉዲፈቻ የሰጡትን ልጅ ቀለብ ሊጠይቁ አይችሉም። ሌላው ቀለብ የመስጠት ግዴታ ያለበት ስጦታ ተቀባይ ሲሆን ስጦታ ሰጪው ሰርቶ ለማግኘት አቅም ሲያጣ፣ ፍጹም ድህነት ላይ ሲወድቅ ስጦታ ተቀባይ ቀለብ የማቅረብ ግዴታ እንዳለበት የፍትሐብሔር ሕግ ስለ ስጦታ በሚደነግገው ክፍል አንቀጽ 2458 ላይ በግልጽ ደንግጎ ይገኛል ማለት ነው። የስጦታውን ላይ እንኳን ቀለብ የመስጠት ግዴታ ስምነት ባይኖርም ይህ ግዴታ ቀሪ ሊሆን አይችልም። ስጦታ ሰጪ ቀለብ የመቀበል መብቱን ከሌሎች ግዴታ ካለባቸው ሰዎች መውሰድ የሚችል ሲሆን ይህ በሆነ ጊዜ ቀለቡን የሰጠው ሰው የሰጠውን ቀለብ ከስጦታ ተቀባዩ ሊቀበል እንደሚችል በፍትሐብሔር ህጉ አንቀጽ 2458 ንዑስ አንቀጽ 3 በግልጽ ተደንግጓል ማለት ነው። የቀለብ ገንዘብ ሊተላለፍና ሊያዝ የማይችል ስለመሆኑ የተቀመጠበት ሁኔታ ለማለት ነው። በመርህ ደረጃ ለቀለብ የሚከፈል ገንዘብ ሊተላለፍ ወይም በምንም ሁኔታ ሊያዝ አይችልም። ይሁን እንጂ ቀለብ ተቀባዩ ላለበት ችግር አሳቢ ለሚሆኑ ታሳቢ በሚሆኑ ለእርዳታ ተቋሙ ድርጅቶች፣ እንዲሁም ለቀለብ ተቀባዩ ኑሮ አስፈላጊ የሆኑ ነገር ላበደሩት ሰዎች የቀለብ ገንዘቡን ሊተላለፍ እንደሚችል የቤተሰብ ህጋችን አንቀጽ 205 በግልጽ ያሳያል ማለት ነው። በሌላ ማንም ሰው ሊያውቀውና ሊገነዘበው የሚገባው የቀለብ ገንዘብ የማይጠራቅም መሆኑ ነው። በቤተሰብ ህጋችን አንቀጽ 206 መሰረት ቀለብ ተቀባዩ ለኑሮ አስፈላጊ መሆኑን የሚያሳይ ማረጋገጫ ካላቀረበ በስተቀር ቀለቡን መቀበል ካለበት ቀን ጀምሮ ባሉት ተከታታይ ሶስት ወራት ውስጥ ቀለቡን ያልተቀበለ ወይም ያልጠየቀ እንደሆነ የተጠራቀመው ቀለብ መጠየቅ አይችልም። ቀለብ ተቀባዩ መብቱን የሚያጣባቸው ሁኔታዎች አሉ ማለት ነው። በቤተሰብ ሕጉ አንቀጽ ሁለት መቶ መሰረት ቀለብ ተቀባይ የሆነ ሰው በቀለብ ሰጪው ላይ ወይም በቀለብ ሰጪው ወደ ላይ ወይ ወደ ታች የሚቆጠሩ ወላጆች ወይም ተወላጆች ወይም ባል ወይም ሚስት ህይወት፣ ንብረት ላይ የወንጀል ተግባር የፈጸመ፣ ለመፈጸም የሞከረ እንደሆነ ቀለብ የማግኘት መብቱ የሚያጣ ይሆናል ማለት ነው። ቀለብ የመስጠት ግዴታን አለመወጣት የሚያስከትለው ተጠያቂነት ቀለብ የመስጠት ግዴታ ከህግ የመነጨ ሲሆን ባለመብቱና ግዴታ ያለበት ወገን የቀለብ አሰጣጡን በተመለከተ በመስማማት ውል ሊፈጽሙ እንደሚችሉ በህጉ ላይ ተቀምጦ ይገኛል። ነገር ግን ከቀለብ አሰጣጥ ሆነ አቀባበል ጋር በተያያዘ በቤተሰብ ህጉ ላይ ከተቀመጡ ድንጋጌዎች በሚቃረን መልኩ ስምነት ሊደረግ እንደማይችል በቤተሰብ ህጉ አንቀጽ 214 ላይ ተደንግጎ የተደነገገ እንደመሆኑ ይህንን የሚቃረን ስምነት ቢደረግ ተቀባይነት አይኖረውም ማለት ነው። በወንጀል ህጉ አንቀጽ 658 መሰረት ቀለብ የመስጠት ግዴታ ያለበት ማንኛውም ሰው ያለበቂ ምክንያት በህግ መሰረት ሊሰጥ የሚገባውን ቀለብ ለባለመብቶቹ አልሰጥም ያለ ወይም መስጠት ያስተጓጎለ ፍቺ ውሳኔ እስኪ ሰጥ ጊዜ ድረስ የፍቺ ጥያቄ ላቀረበ የትዳር ጓደኛ አልሰጥም ያለ ወይም መስጠትን ያስተጓጎለ በህግ መሰረት ወይም በውል በገባው ግዴታ መሰረት ከጋብቻ ውጭ ላስረገዛት ሴት ወይም ከጋብቻ ውጭ በግብረ ስጋ ግንኙነት አብሮት ለኖረ ሰው ወይም ከጋብቻ ውጪ ለተወለደ ልጅ ሊያሟላ የሚገባውን የገንዘብ ግዴታ ያልተወጣ ከሆነ የወንጀል ተጠያቂነት የሚያስከትል ሲሆን የግል አቤቱታ ሲቀርብ ከስድስት ወር በማይበልጥ ቀላል እስራት ወይም በገንዘብ ሊቀጣ እንደሚችል በሕጉ በግልጽ የተደነገገበት ሁኔታ አለ ማለት ነው። ውድ የአቤል ኢትዮ 2 የህግ ዩቲዩብ የምትከታተሉ በህግ ዙሪያ ግንዛቤዎችን የሚሰጥ ዩቲዩብ ነው። በምትፈልጓቸውን ርዕሶች ዙሪያ ላይ እንዲቀርብላችሁ የምትፈልጉ ከሆነ በኮሜንት ላይ ማስቀመጥ ትችላላችሁ። የዚህ ዩቲዩብ ቤተሰብ ለመሆን ሰብስክራይብ፣ ላይክ፣ እንዲሁም የደውላ ምልክት በመጫን የአቤል ኢትዮ 23 የህግ ዩቲዩብ ቤተሰብ እንዲሆኑ እጋብዛለሁ። መልካም ጊዜ